ባዚእራሴን እኮ ቡሊ የማደርገው ነገር ነው የማይገባኝ። ይስ ፒፕል ዌልካም ባክ አናዛር ቪዲዮ ሰው እያየኝ አይደለም። ኢማን ሰው እያየኝ ቢሆን ኖሮ የዛሬውን ቪዲዮ ልንገራቸው። የዛሬውን ጉድ ርገ ሄድ ሴቴን እንደዛ ያደረኩት ኤኒዌይስ ታያላቸዋል ከባለፈው ስህተቴ ተምሬያለሁኝ። ባለፈው ማለት ነው እዚህ ላይ ቪዲዮ የሰራን ጊዜ ከናውድ ጋር እዚህ ጋ ፖፕ አፕ ምታደረጋ ያረግላቸው እዚህ ጋር ወደዚህ ጋር ከናውድ ጋር ቻሌንጅ ጌም ተጫውተን ነበርና ንፋሱ ማለት ነው በስመ አብ ኤዲት ሳደረገው ወይኔ ባዚ እያልኩ ነበር። ዛሬም እዚህ ሩፍቶፕ ላይ አሪፍ ቪዲዮ ይዤላችሁ መጥቻለሁኝ። የዛሬው ደግሞ ምንድን ነው መሰላችሁ እዚህ ጣሪያ ላይ የቤታችን ጣሪያ ላይ ለሀያ አራት ሰዓት እቆያለው ማለት ነው። ባዚነ ምንድነ ኮምፕሊኬት የምታደርጊው ኤዚት ናት ኮምፕሊኬትድ ይነፍ ምን ሰምቼ ነው መሰላችሁ፣ አይምሯችሁ፣ አንጎላችሁ ማለት ነው አንጎላችን አንጎል የሌለኝ ያስመሰልኩት ከአንጎላችሁ እዬ ስናገር አንጎላችን ማለት ነው ትክክለኛ ዴንጀርንና እና ፌክ የሆነውን ዴንጀር መለየት አይችልም። እና ስራው ምንድን ነው እኛም ፕሮቴክት ማድረግ በቃ ራሱን ፕሮቴክት ማድረግ ነው ስራው። እና ሪስክ ስትወስዱ ያስፈራራችኋል አይምሯችሁ። ይሄ ነገር አረ ይሄ ነገር ዴንጀረስ ነው መሰለኝ። በቃ ትጨንቃላችሁ እኮ አዲስ ነገር ልትሰሩ ስ ልትሞክር ስችሉ በቃ ጨንቃችኋል እንኳ ለዛ ነው ባይዘው ወይ ለዛ ነው እና ለምን እኛስ ለምን አይምሯችን አናስጨንቀውም ብዬ ሀያ አራት ሰዓት እዚህ ጣራ ላይ ለመቆኘት ቆየት ወስኛለሁ፣ ማለት ነው። ስቶፕ ኢት ጌት ሰም ሄልፕ አይ ባዚ እና በጣም ብዙ ያስፈሩኝ ነገሮች አሉ። አንደኛው እና ዋነኛው ሲመሽ ማለት ነው። እንደምትመለከቱት ከኋላ ጫካ ነው ያለው። ያ ሲመሽ ለማደርም ነው ያሰብኩት። እዚህ ማለት አልፈልግም ብዬ መውጣት አልፈልግም። እውነት ለመናገር እዚሁ በቃ አላ እስከ መጨረሻው የመታገል ፈልጋለሁ። ሲመሽ ጅቦች አሉ እዛ ውስጥ ጅቦች ሊመጡ ይችላሉ እና እውነት ለምን ነገር ፈርቻለሁኝ። እሱ ግን ማለት ነው ግን ግን ግን ፋን ፋን ፋን ኤክስፒሪንስ ያ ዘለው አይደርሱኝ እዚህ ጋር እኮ አይደለ ይችላል እንዴ! ረስቼ የመጣሁት ነገር ማለት ነው ዋና ነገር ነው ረስቼ የመጣሁት። ሞረድ አልችልም፣ አንዴ ከወጣሁ ሞረድ አልችልም ብዬ ኮተቴን ይዤ ነው የመጣሁት። እዚህ ጋር እንደምትመለከቱት እዛች ጋር የምፈልጋቸው ነገሮች ላይ መጽሐፍ ብርድ ልብስ ምንጣፍ ምናምን ይዣለኝ እዛች ጋር ሌላ ምንጣፍ አለች ስልክ ያለ ካሜራ እቃዎች ያሉ ትራስ አለ እስኪ ብርቱ ይዛለኝ መጽሐፍ ከፈለግትኝ ብዬ ይሄ ሁላ ኮተት ይዤ መጥቼ ዋና የረሳሁት ነገር ምንድን ነው ምግብ ምንም ነገር ይዣል የሚበላ ነገር እና ደግሞ ጥላም አልያዝኩም ፀሐይ ወገራ ካሁኑ እየለበለበች ነው እና መጀመሪያ የምንሰራው ነገር ምንድነው ሴታፕ ማድረግ ነው። እንትናችንን ቴንታችንን እናዘጋጃለን። መጀመሪያ የቱ ጋር እናደርገው ነው ጥያቄው። እዚሁ የከተማው ቪ ስለሚያስፈልገን በቃ ይህንን ነው ማየት ያለብን፣ ገባችሁ? ስለዚህ ቴንቷ እዚች ጋር ትሆናለች። እና ደግሞ ወፎቹ በጣም ነው ቀርቦኝ እየበረሩ ያሉት፣ ወይም ስኔነኝ የቀረብኳቸው እነሱ ሲሆኑ እርግጠኛ አይደለውም። ግን ያው ይዝም ብሎ ትናንሾች ወፎች አሉ ይሄ ይዞ የሚሄዱ እሱ አፍ ነው። እየዞሬኖ ማርያምን እየዞሬኖ ጋይስ በት ኤኒዌይስ፣ ያ ዚ 24 ሰዓት አብረን እንሆናለን ማለት ነው። ምን እንደማድረገው መጀመሪያ የምናርፍበትን ቦታ ማዘጋጀት አለበት። እዛች ጋር ነው ያሰብኩት። ቀጥታ ከተማውን ለማየት ከተማው እንዲታያል፣ እዛች ጋር ቴንታችንን እናዘጋጃለን። ከዚህ ቴንታችንን እናዘጋጅ መጀመሪያ። ዩ ጋይስ ከዚህ በፊት ቴንት ሰርች አላውቅም። ምንድን ነው የሚያስፈልገው? ምንም እኮ ይዤ አልመጣሁም። ማዚ ምንድን ነው ታዲያ? ምንድን ነው ሰሪ ነው ያሰብሽው? ብቻ እሺ እንሞክር። እዚህ ብሎኬት እንጫት ምናምን አለ እና እንጨትም የለም። ኧረ ኧረ፣ እንጨትም የለም ወገን እሺ ባለው ነገር ለመስራት እንሞክር እነዚህ ነው የተቀመጡት ዩ ጋይዝ ዌይን ውስጥ ገብተናል ግን ችግሩ ምንድን ነው የሰራሁት ለ መተኛ ነው እንጂ ለመቀመጫ አይመችም የስሄ ማገሬ ነው አይ ቲንክ ኢትስ ኮላፕሲንግ ኦን ሚ ግን ለመተኛት ማለት ነው ስቲል ልተኛ ቆይ ለመተኛት ትመቻለች ነገር እና አዎ አዎ ለመተኛት ትመቻለች ረይንወረቫይዳን ማይ ክሪብ እንደዚህ ከብዳል ብዬ እውነት ለመናገር አልጠበኩም ነበረ። ቴንት መስራት እስፔሻሊ ደግሞ በብዙ እቃ ይዜም ስላልመጣው፣ ምን አስቤ ነው። ግን ምን አስቤ ነው። ይሄ ነገር ላይ ላይ የሚል እየመሰለኝ ነው፣ የሚገለበጥ እየመሰሌ ነው አምስት ሰዓት ነው ገና ምንድን ነው ማድረግ አሁን ማን ማን አስገድዶ ይነው ነው ጥያቄው እኔ አልገባኝ ነገ ማን ማን ነው አይዞሽ ያለኝ ማለት ይብቀም አሁን ባዚ ችግር የለውም እኮ በዚህ እኔ እናት ያለኝ ቀጥ ያለኝ ማን ነው እናንተው ናችሁ አስር ሺህ ሰብስክራይበር አስገባችሁ ሲንገለጥ ብናረጋት እኮ ይሄ ነገር፣ ግን አይኔ ላይ እየበራ ነው። በኋላ ማይግሬን ተነስቶ ቢዋት ነው ቻሌንጁን ሀንድረድ ፐርሰንት ቻሌንጅንግ ማድረግ አልፈልግም። በቃ እንደ እንደ ሰላም ማግኘት እያለ ምን አስጨነቀኝ? እናቴ ልጅ ሶ ምን ምን ላድረግ አስቤ ያለሁ ይመሰላቸው። ሲመሽ እንትን ስኬሪ ስቶሪ እናነባለን አንድ ላይ እንደምታውቁት እስኬሪ ስቶሪ በጣም ነው መጠው በጣም እፈራለሁ፣ ያስፈራኛል። እና አስቤ ነበረው ፊልም ላረገው ነበረ የሚያስፈራ ሆረር ሙቪ እናያለን አንድ ላይ ብዬ ነበረ። ግን ለምን ለምን ራሴን ለምን ካነበብኩ ይበቃኛል፣ በእውነት ካነበብኩላችሁ ይበቃል። ስለዚህ የሚያስፈራ ታሪክ እናነባለን። ከዛ ከፈራኝ ይቀራል ማለት ነው። ፎንታይም ኮንተንት ፕላን ምናምን ማድረግ ስላለብኝ ቻጅቢቲ ማለት ነው። እምነት አሲስታንቴ ባሉት ደግሞ እኔ ማን ብዬ እንደመጠራው ታውቃላችሁ? ቻቲ ነው የሚለው እሱ ደግሞ ሄሚ ነው የሚለኝ። ቻጅቢቲ አማርኛ ሲያወራ ሰምታችሁ ታውቃላችሁ? ዲ ዶ ስ ይማ

ጋይስ እኔ ብቻ ነኝ ማለት ነው ቻጂፒቲ ሳዋራ ወይ ደግሞ ቴክስ ሳረግ ምናምን በስነ ስርዓት ነው የማናገረው። ማለት ሰላም ደህና ናችሁ ወይ እግዚአብሔር ይመስገን፣ በቃ ፖላይት ሀውር ደይ። ምክንያቱም ማለት ነው ምክንያቱም ድንገት ድንገት የሮቦት ሬቨሉሽን ቢነሳ አውጥቻ ታያለሁ። ሲ አወስ ፖላይት፣ አወስ ፖላይት ቱ ዩ ላይክ ዱም ዱ ነቲንግ ቱ ሚ መን ለማለት ማለት ነው ፎር ሳም ሪዝን አም ፖላይት ቱ ቻጂፒቲ ሶ አማርኛው ግን ምን ነው አማርኛው ምን ያለኝን ነገር አንድም ነገር አንተን አያልኩኝ ግን ማለት ነው ሰም ፓርት ኦፍ ሚ ደስተኛ ነው አማርኛ መስንሳት አለመቻሉ። ለምን በቃ እውነት for some reason ደስተኛ ነኝ አማርኛ አለመቻሉ። ያ ኮሚ ዌርድ ግን በቃ ደስተኛ ነኝ ባለመቻሉ እግዚአብሔር ስድስት ሰዓት ከአርባ ስድስት ሩብ ጉዳይ ለሰባት ትሆናለች ሰዓቱ። ምንም ነው እየሄደልኝ ያልሆነው። እና ዊ ኒድ ቱ ዱ ሰምቲንግ አይ ዶን ኖ፣ ግን የሆነ ነገር ማድረግ አለብን። ዩ ጋይስ አይ አም ቦርድ እና እየራበኝ ነው። አይ ኒድ ስናክስ ኦር አኒቲንግ ቢ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

ት እስካሁን እስካሁን እስካሁን ስትሰራ የነበረው ኦዲዮ ከግማሽ ጀምሮ ያለው ድምፁ እየቀረጻ አልነበረም። እና ምንድን ነበረ ስል የነበረው መሰላችሁ፣ ስናኪ ንዢ መጥቼ በልቼ አሁን ስንት ሰአት ሆነ መሰላችሁ? 11 ሰአት ከ27 ሆኗል። ኦፊሻሊ እየመሸ ነው። እና በከተማ ቪው ኢዝ ሜዚንግ ከኋላ ያለው እና እስካሁን ስለፈልፍ የነበረው ያለ ኦዲዮ ነው። እና ምን እየሰማው ነበረ የዳዊት ጽጌ ደሳለኝ የሚለው ዘፈኑ አለ አይደለ? ወይኔ ጉዴስ! ልጅ እኔ እንጃን! ያላቅለትን በስመ አብ ወልድ። አይ ላቭ ሂም ሶ ማች። በጣም ጎበስ ሆነ። በጣም በቃ፣ በጣም ሪስፔክት ማድረገው ሆነ ማለት። ማይ ሊፕስ ወር ክራስቲ ማስቲ ዳስቲ፣ አይ ሃድ ቱ ዩዝ ቫስሊን። ተመልሽ የመጠቻለኝ። ኤኒዌይስ ዘፈኖቹ ማለት ናቸው፣ በጣም ሪስፔክትፉል ናቸው። አይም ሂውጅ ፋን ኦፍ ዳዊት ጽጌ የሚያቀኝ ሰው እንዳለ ያውቃል የዳዊት ጽጌ ሂውጅ ፋን መሆኔን። እና እዚሁ አጋጣሚ ሂውጅ ፋን ሂር ዳዊት ጽጌ እና ዊኒድ ሞር ኦፍ ዮር ሚውዚክ። አሁን ምሽት እየደረሰ ነው ዩ ጋይስ፣ ንፋሱም እየመጣ ነው፣ ፀሐዋም እየሄደች ነው። እዛጋ እንደምትመለከቱት ፀሐዋ እዛጋ ደርሳለች ኦልሬዲ፣ እየመሸ ነው እና ኢትስ ኦልሞስት ናይት ታይም ሶፋር ምን ከበደ መሰላችሁ፣ በዚህ 24 ሰዓት ቻሌንጅ ውስጥ እዚህ ሁኖ የምተኘው ላይክ አሁን እያሰብኩኝ ያለሁት እሱን ነው። እዚሁ እዚሁ ላድር ነው ጣራ ላይ ልተኛ ነው እንዲያው ላለ ሜዳ ላይ እኔም ማብሄ እሱ ነው እያሳሰበኝ ያለው። አይ ዲድ ኖት ቲንክ ኢት ትሩ ሶ አታዚ ፎ እንትን ላይ ምክንያቱም ካልኩሌት ካረጉት ማለት ነው አይ ይቅርብኝ፣ እንደምን እርግጠኛ ነኝ ሶ

አሁን ንፋሱ ማለት ነው እያለ ያፋጭ ነው ጆሬ ላይ ንፋሱ ጆሮዬ ላይ ያፋጭ ነው። ማቤቴ እና ደግሞ ሌላ ደግሞ የሆነ ወፍ ማለት ነው እንዴ ሆነት ሲዞሬ ነበረ ቅንጥም ሰባሪ ነው የሚባለው አለ አይደለ? ምን መስዬ ነው ምን መስዬው ነው እኔ መስፋፋት እቺ ነበረ በእውነት ብድግ አድርጎኝ ይሄዳል ብዬ እና ሌላ ነገር ደግሞ ማለት ነው በጣም የተመቸኝ እዚህ ነገር ላይ የበጣም የብዙ ሰውን ፐርሰናል ስፔስ ኢንቬድ ማድረግ ይችላል። በጣም ብዙ ነገር ነው። ቁጭ እየሳየ ነበር ት እንዲ እያልኩ ነበረ ሳየ ነበረው። በእውነት በጣም በጣም ለወሬ ተመችቶኛል። እውነት ለመናገር አልዋሽም፣ ለወሬ ተመችቶኛል።

ጅብ እየሰማሁኝ ነው እማ? ነው እኔ እኔ እኮ የማይገባኝ ነገር ማለት ነው፣ ላይፌን ለምንድን ነው የማከብደው? ህይወቴን ለምንድን ነው ራሴ ላይ የማከብደው? ነው እኮ የማይገባኝ ነገር ማለት ነው። እንደ ማን አስገድዶኝ ነው? በቃ መሸ፣ ደግሞ ጨረቃ ደግሞ የለችም? ቢያንስ ጨረቃ ና ያለው ብዬ ነበረ። ጫካው ጨለሟል ወይስ ማርያም፣ ጫካው ጨለሟል። እግዚአብሔርን ነው የሚላችሁ የሚታይ ነገር የለም። እንዴ ባዚ ለምደራስ የምታስጨንቂው? ማነው ቆይ። እንደ ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት ማድረግ እንዳትረሱ ብቻ እሺ። አሁን ደግሞ ተራ ምንድን ነው የሚያስፈራ ታሪክ እናነባለን ማለት ነው። አልፈልግም፣ የሚያስፈራ ታሪክ ማንበብ አልፈልግም። ግን ያው ቃል ገብቻለሁ፣ ቃል ገብቻለሁ። ምን ላድርግ? እሺ እኔ ማንበብ አልፈለግም። በቃ በእናታችሁኒ በቃ እኔ ወይኔ ባዚ ወይኔ ባዚ ምን ይሻል ይሻል? እሺ ይሁን በቃ እሺ። ዛሩም ኢዝ ኖ ኮርነርስ ይላል። ይሄ ጥግ የሌለው ክፍል ማለት ነው። ቴርስ አ ስማል ታውን ወር ፒፕል ዲስአፒር ዊዛውት አኒ ኖቲሲንግ ኖ ስክሪም ኖ ሳይን ጀስት ጎን ኤቭሪ ታይም ሶ፣ እንደዚህ ትንሽ የመንደር ውስጥ ማለት ነው ሰው ይጠፋል ማለት በቃ ዝም ብሎ ዲሳፒር ያረጋል። ምንም ጩኸት የለም ምንም በቃ የሚሰሙት ነገር የለም፣ ግን በቃ ይጠፋሉ። ምንም ሳይን ምንም ምልክትም የለም፣ ግን ይጠፋሉ ዝም ብለው። ከዛ ኤቭሪ ታይም ላስት ፕሌስ ደር ሲን ስ ዳት ኦልድ ሀውስ ት ኤንድ ኦፍ ሆሎ ስትሪት እኔ እኮ ግን ከመጥፋታቸው በፊት ማለት ነው

ማራ ወዝን ታይፕ ቢሊቭ ኢን ስቶሪ ሺ ጀስት ሙቭድ ኢንቱ ታውን ማራ እ ዋና ካራክተሯ ማራ ትባላለች እና እንደዚህ አይነት ነገሮችን አታምንም። ማለት የሚያስፈራ ታሪክ ምናምን ስለሚያስፈራ ታሪክ ምናምን ወፍ እንትን ይህ ነው የምትለውና ከዛ ወደዛ ታውን በቅርብ ነበር የገባችው። አዲስ ስራ፣ ኒው ጆብ ኒው አፓርትመንት ኒው ስታርት፣ አዲስ ስራ አዲስ ቤት ተከራይታ ነበር የገባችው እና ኤቭሪቲንግ ሲምድ ፋይን ከዛ አንቲል ህር ላንድሎርድ ቶል ህር ዛት ህር ፍላት ሀድ ኤ ቦነስ ሩም። ወይ ቅዱስ ሚካኤል! ወይ ቅዱስ ሚካኤል! አረ ውዴ ፈላ ረስ ሰው ያየኛል። ያው እሺ፣ እንደዚህ ላድርገው። ከዛ እንትን ቤቱ አዲስ ሩም እንዳለው እንትን አሏት ነገራት። እንትኑ ላንድ ሎርዱ ማለት ነው፣ አከራይዋ ማለት ተጨማሪ ክፍል አለው ያልነገርኩች ምናምን ነገር ብሎ አላት። ከዛ ማለት ነው ዶር ወዝ ፔንትድ ፔንትድ ሸት፣ በሩ ግን ዝግ ነበረ። ሂ ሴድ ዩ ከን ኦፕን ኢት ኢፍ ዩ ላይክ አይ ጀስት ኔቨር ዲድ። ምን ማለት ነው ይሄ? ከዛ ዴን ሂ ስማይልድ ካይንድ ኦፍ ስማይል ዛት ስቴይዝ ኢቨን አፍተር ፕሪተንድ ስቶፕድ። ከዛ እኔ ግን አልከፍተውም አላት። ግን መክፈት ከፈለች መክፈት ትችያለች አለና አለ ማለት ነው። የሆነ አላ ፈገግ አለ። እኔ ሰው እየመጣ ነው እዛ ጋርና በፍላሽ ላይ ታወርቶ ጫካ ውስጥ ነው እየሄዱ ያሉት። እና ቅዱስ ሚካኤል እንቀጥላለን ከዛ

ማርያምን ማንበብ አልፈልግም፣ ማርያምን ማንበብ አልፈልግም። እንዴ እንዴ፣ ጨነቀኝ እኮ በገዛ እጄ። በገዛ ጋይስ፣ የዛሬው ቪዲዮ ይሄንን ይመስል ነበረ። ስለተከታተላችን፣ አመሰግናለሁ። በተቻለኝ አቅም እመቤቴን እዚሁ ለመቆየት ሞክራለሁ፣ ግን ያለሁበትን ቦታ ላሳያችሁ ጨለማ ነው ጨለማ ነው ወገን፣ ስለተመለከታችሁኝ አመሰግናለሁ። መብራቴም ዘጋላት እና በቃኝ፣ በቃኝ። አዎ አመሰግናለሁ እና ስለተከታተላችሁ ከዚህ በላይ ጅቡ መቶ እስኪለሰየኝ መጠበቅ የለብኝም፣ አይደለም ስላዳመጣ ስለተከታተላችሁ ያመሰግራሉ። የዛሬ ቪዲዮ ይሄን ይመስል ነበረ። ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት ማድረግ እንዳትረሱ። ሌላ እንደዚህ ዓይነት ፊልም ቪዲዮ ማየት የምትፈልጉ ዋዚ እንደዚህ ዓይነት ቪዲዮ ማየት የምትፈልጉ ከሆነ ንገሩን ኮሜንት ሴክሽን ላይ